ሰላም እንዴት ናችሁ? በባለፈው ኤልጂ ቲቪ ጥገና ላይ ወይም የፓወር ችግር ነበረበት እንዴት እንደፈታ ነው አይተናል። እዛ ቪዲዮ ላይ እንግዲህ ምጣድ መገርበት ምን እንደሆነ እናያለን ተባብለን በተነጋገረው መሰረት ዛሬ ቀጥታ ምጣድ ቢሰበር ቢሰነጠቅ፣ ልጣለው ቢባል እንዴት አድርገን ወደ ስራ ቢመለስ ከዛም በተረፈ ደግሞ የተሻለ አይነት የምንጋግረው እንጀራ የተሻለ እንዲገ

በጣም ሂት ወይም ሙቀትን ይዞ የመቆየት አቅም ስላለው የምትጋግሩት እንጀራ ታጠፋችሁት በኋላ እንኳን እስከ አራት አምስት ድረስ የመጋገር አቅም አለው። ይህ ደግሞ ጥሩ ሙቀትን ይዞ የመቆየት አቅሙ ቆንጆ ስለሚሆን እንጀራችንም ቆንጆ የሆነ ሙሉ በሙሉ ደግሞ እኩል የማሰራጨት ሙቀትን እኩል ማሰራጨት ስለሚችል በምትጋግሩት እንጀራ ላይ ልክ በፊት ቆንጆ እንጀራ ልንለው ምንችለው

ምንም አይነት አደጋ ላይ ከርጊ ጥቋርጊ ሰራላችኋለሁ። አድራሻዬን በዚህ በምትገኙት ኮሜንት ሴክሽን ላይ ወይም ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። እስከዛ ድረስ ይደግፋል የምትሉትን ሀሳብ ወይም ደግሞ ይስተካከል የምትሉትን እንድትጽፉ ኮሜንት ሴክሽን ላይ ለናንተ ክፍት ነው። ከዚህም በተጨማሪ ሌሎች ስራዎችም ሲኖሩ እንደዚሁ ቪዲዮ ይዤ እቀርባለሁ። ይህን ካልኩ ወደ ቪዲዮው እንለፍ። ይህ በምስሉ ላይ የምትመለከት ከዚህ በፊት ሲጋገርበት የነበረው ምጣድ ነው። ተሰብሯል፣ በመሰንጠቅም ያለ ቦታ አለ። ግን ያው ለአገልግሎት እንጀራ ለመጋገር በጣም አስቸጋሪ ነው። እንደምታዩት እንደዚህ ተሰብሯል፣ እና በዚህ ሲጋገርበት በነበረው በኩል የበፊቱን ሬዚስታንስ አቅጣጫ ቀይረን በዚህ ቀስ ብለን በጥንቃቄ በስተን እነዚህን ሁለት ሽዎች እናወጣለን። ከዛ በተረፈ ከጀርባ ያለው ቴሶ ወይም እዚህ ጋ ያለው ጂፕሰም ሙሉ በሙሉ መነሳት ይኖርበታል። ምክንያቱም ከላይ ለሚኖረው ምንም ኤሌክትሪክ ለሌለው ቀጥታ ሙሉ በሙሉ ሙቀቱን እንዲሰጥልን ስለፈለገን እዚህ ጋር ሊከላከልልን ወይም ሙቀቱ ሊቀንስብን የሚችል ነገር መኖር የለበትም። እንደምታዩት ንጹሕ እስከሚሆን ድረስ ተላላይ ጂሶን ወይም ጂፕሰሞን አንስተናል። የነን ሰነራይ ያው ጥንቃቄ ያስፈልጋል። ሬዚስታንሱ መንካት አይኖርብንም፣ መጉዳት አይኖርብንም። ከዛ ልንገዛ የሚያስፈልገን ነገር ቢኖር አንድ ኖርማል ምጣድ ነው። ማለት የእንጨት የነበረ ያሰበ አካባቢ የሚገኝ የተሻለ ነው ተብሎ ነው የሚነገረው እና ይህንም አይነት ኤሌክትሪክ ኮኔክሽን የሌለውን ምጣድ ከገዛም በኋላ ካመጣም በኋላ ያ በፊት ሲጋገርበት የነበረውን አፕሳይድ ዳውን ተገልጦ ወደታች ይደረግ እና ከስር በሚገባ ይታሰራል። ይህንን ከላይ እናደርጋለን። ያንንም በምናደርግ ሰዓት ከታች ያለው ሙቀት ቀጥታ የላይኛውን ሙሉ በሙሉ እና በኩል ሙቀት መጠን እንዲግል ያደርግልናል። እያጠፋንም መንጋግርበት ሁኔታ እንዲፈጠር የሚያደርገው ሁለቱ ምጣዶች ሙቀትን ይዘው ረጅም ሰዓት መቆየት ስለሚችሉ ነው እና የቀድሞ ምጣድ እንደዚህ ተገልብቶ ወርታች እናስረውና ሬዚስታንስ ቦታዎች እንደነበቅ ይታሰራሉ። ከዛ አዲሱ ምጣድ በዚህ መልኩ እንመልሳለን። ያው በተቻለን መጠን ምጣዱን ሊይዝልን የሚችለውን ቀለበት እያደረግን እንደነበረ መለስ ይኖርብናል። ለውበትም እንደገና ደግሞ ለጥንቃቄም ስለሚመች ነው። ከዛ ያው ቆንጆ የሆነ እንጀራ ከበፊቱ በተሻለ መጠን፣ የተሻለ ኤሌክትሪክ መጠን የኤሌክትሪክ አቋጠርም ይኖረዋል። ይህንን ይመስላል። በጣም ናል ታሪክ ነች በጣም ባለፈው ፎረግነት የእንጀራ ኛ እንግዲህ ቪዲዮውን እንዳያችሁት ነው። ይህንን ይመስላት በዚህ ደስተኛ የመናችሁ ወይም ደግሞ ማሰራት ፈልጋለው ማሰራት ፈልጋለው ወይም እንድትሰራልን ፈልጋለው ለምትሉ ያው ቀደም እንደነገርኳችሁ ከታች ባለው ኮሜንት ስር ወይም ዲስክሪፕሽን ላይ አድራሻ ተቀምጧል። የምትገኙ ድሬዳዋን ድሬዳዋ ዙሪያ የምትገኙ እኔ ማሰራት ለምትፈልጉ ስልኬን አስቀምጬላችኋለሁ። ደንውሉልን ዲ በቀጣይ ደግሞ ሪሲቨሮች አሉ። እነሱን እንዴት እንደምንጠገን የፓወር ችግራቸው እንዴት አድርገን ሶልቭ እንደምናደረግ ወይም እንደምንፈታ እናያለ። እንደ አዳግም ደግሞ ይህ ችግር እንዴት አድርገን ከስር መሰረቱ ማለትም አንድ ችግር ተደጋጋሚ ጊዜ ሲመጣ ለከስተምሩም ለሰሉን ሙጀ ሰላራ ነው የሚያደርገው ና ይህን ነገር ላይ ደገም በደንብ አድርገን ምና ይሆናል። እስከዛን ድረስ መልካም ጊዜ። ሼር፣ ኮሜንት እና ሰብስክራይብ እንዳይረሳ እኔንም ያበረታታኛል። ኮሜንት ሴክሽኑ ደግሞ ክፍት ነው። ቁንሰጡኝን ሰጡኝና አስተያየት ትቀብላለሁ። ስለምታደርጉልኝ አበረታታት አመሰግናለሁ። መልካም ጊዜ። በቀጣይ ቢነው እስከምገናኝ ቻው።